ሰባር ምናምን እያል ስለመጣ የምጅ ይሸኛል ስቱ ላሽ ነው ምት ስላሞራው፣ በዚህ አጋጣሚ ልንገራችሁ ስለ አሞራው ያወራት ነገር የለም። ማን ነው አሞራው? አሞራው ትግራዋይ ነው። ደግም አይናገር እኔ እግዚአብሔር ረግሞት ሲሆን እነዚህ ሰዎች ጋር የገባው እንጂ በጤና አይመስለኝም። አንዳንዴ እኮ እግዚአብሔር እኔ በምን ሰዓት ነው ያወቅኳት እችን ሴትዮ እንዴት ነው ያወቅኳት ግን እኔ ራሱ ግን እኔ ራሱ ይገርመኛል እንዴት ሰው ባልጠፋበት ሀገር ላይ ይችን ሴትዮ ጓደኛ ማድረግበት እኔ እኮ እብድ ነኝ ኩ ማርያምን እኔ ልንገራቸው ራሴ እብድ ልብ የለኝም ቀልብ የለኝም እብድ ስላቸው ጠላት አላቅ ወዳጅ አላቅ። በቃ እንዳመጣል ነው ያገኘው፣ ትጋ ነው የምገጥመው። ይሄ ደግሞ ጥሩ አይደለም። ገብሬን ነው የሚጠብቀኝ ከክፉ እንጂ ድሮ ታጠፋ አይነበረ በማላቀው ነገር ድሮ ታጠፋ አይነበር። ድሮ ምንም በማላቀው መርዝስ ብታበላኝ እንዴ አቅማጣችኩ እናንተ ኦዴጋ ተጣልታ ማርዬን ቤቷ ድራስ ቀምጥ የማርዬን ሱቅ የሚያስቀምጥላት ሰው እየፈለገች ነበረ። ደውላ እመቤቴ ይህን ያለው ክፋት ጥግ ያላት እኔን አጣሪልኝ አለችኝ። አላልሽም ዞኔ አላልሽም። የእሷ ጓደኞች እነማን ናቸው? ቤቷ የሚገቡት እነማን ናቸው? አንድ ሺ ዩሮ ከፍላለው እኮ አለች። ለክፋት አንድ ሺ ዩሮ ከፍላለሁ አለች። እኛም እንደ ሀገር አዝነን ነበር። ስትታረቅ ትለኛለች፣ ሁሉም ሰው ነው የሚቀጠቅጣኝ በኮመንት አሁን። ሁሉም ኧረ ሚስጥር ነው ምኑ ነው ሚስጥር? ትምህርት ውሰጂ፣ ምን አልማርም አልማርማ ካለፈው ህይወቴ አልማርም እኮ ፊልተር ሁሉ አይቀበለውም ፊቷ። ትናንት አልኩሽ እኮ እኛስ ፊልተር ይቀበለናል። እድሜ ለፊልተር ማርያምን ፊልተር ይቀበለናል። ሄለን ወርቅዬ እየፈለገችሽ ነው። እብድ ነኝ እንደ እኔ ሄለን ወርቅዬ ቤት የምገባው ፀጉሬን? ነ የምትላጨኝ ወይ ቲቪን ነው የምታሰብረኝ ነው ወይ እኔ እነሱ ጋ አልገባም ብያለው። ዲቦራ ጋ ማሜ ጋ ሄለን ወርቅዬ ጋ አልገባም። ድሮ ቀረ እነሱ ጋር ጌም። አሁን አልገባም፣ ናውም ጋም አልገባም፣ የትም አልገባም። በኋላ ፀጉሪን ሊያስላጩ ጠላቶቼ ፑሽ አድርገው ፍሬ፣ ተመልሰው ተመልሰሽ አታገኝ። ከቱና ጋ እናትና ልጆች ቻለውኩ የጂጂ ጀርመን ያስቃል። ምች ትችላለች። ወረተኛ ነሽ። እንደወረደ ሰው ነኝ። ልንገርክ እንደዚህ እንደዚህ እንደዚህ አላውቅም። ስጣላሽ መጥቼ ነው ፊት ለፊትሽ የምነግርሽ እንጂ ሌላ ምንም ነገር ተንኮል ማሰብ የለኝም ብር ፊትሽ ትንሽ ረዘም ይላል። ከኖርማል ሴቶች ቆንጆ ፊት ነው ያለኝ። ኬክ የሞዴል ፊት እኮ ነው ያለኝ። የእኔ ቆንጆ በሊያ ቤት ነኝ። እሺ እመጣለሁ። ሌላ ማን ኪውልያ ኪውልያና ኪውልያ እኮ አሁን በአሁን ሰዓት አትገባም። ተንኳሽሽ የራሷ ሕዝብ ሕዝቤ ነው የምትለው ኦሮሞ ፍሪ ላታቂ ትሻለሽ እንኳን ለወለደው ላሳደገው እንኳን የማይደራደር ነው። ኦሮሞ ቤት ያደገ ጉድፍቻ በኮንፊደንስ ኦሮምኛ ያወራል፣ ኦሮሞ ነኝ ብሎ ይናገራል። እሷ ግን ቋንቋውን አትችል። ህዝብ አንቺ የራስሽን ህዝብ ትሰድብ ያለሽ ራስሽን እንደመስደብ ማለት እኮ ነው። እኔ ትግራዋይ ትነኛ ደ ትግራዋይን ሰድቤ ትግራይን ሰብስብ ታደረጋለ እ ትግራዋይን ንቄ ትግራዋይ እኔን ጠልታ ማን ነው ሆዴን ቢስላላት፣ እኔን ጠጣ ሌላውን ጠልጣ። ከዜዶ ጋር ግን ቁጭ ብላ አባባ ትለምናለች እንዴ! ተጣሉ እኮ ሰደበ ዜዶ። አሀ ተጣሉ። እንዲህ አላውቅም፣ እንዲህ ኃይለኛ ጦርነት። ቅድም ስትቀጣት ነበረ። ዞን ፕሮፋይል አድርጋ አላየሁም። አንተን አላልኩም እኔ። አሌክስ ስትሰ መሰለኝ ዜዶ የተነሳችው ምን አረገቻቸው አሁን? ታዳጊ ወጣቶች ናቸው እነዚህ እኮ ልጆቿ ናቸው። በትክክል ካወራ ነው እንደምችል አላቅ አሁን ወጣቱ ላይ ነው እሷ። ቅናት ገባሽ፣ ያ እድሜዋ ያሳሳታል ያንገበገባታል። ለዛ ኮ ነው ያንችንም እኮ እንደዚህ የምትሎች ለዛ ኮ ነው። አሁን ባለፈው የሆኒ ማኛ ጋ ገብታ ምን ስትል ነበር? ሰውነቱ እኮ አያምርም አለ። እኔ እሷ ብዙ ሪከርድ ሊያይ ለክፉ ጊዜ ብዬ ማስቀምጣቸው ታዲያ ዋትሳፕ ይኳለሽ ፍርዬ፣ የአንቺ ጋር ብር እኮ የሚቀመጥ ይኸውልሽ። ኢትዮጵያ ቤት ካለሽ ምን ታደርጊያለሽ መሰለሽ? ቤቱን ውክልና ታጽፊያለሽ። አለ ያ አል በልጆች። ታዲያ ይሄንንም ቪዲዮስ እኔ ጋር ብታረጊው ፍርዬ፣ የሆነ ነገር እንኳን ቢመጣ አይታወቅም እኮ። እሺ፣ በዋትሳፕ ልክልሻለሁ። ብዙ አንድ ያሉ ለሄጉ እንዳንተ የሚያስፈልጉ ብዙ ናቸው። ስለዚህ ወደዚህ ገባሽ ፍርዬ። እሺ ዘንድ ቤት አለበለዚያ ዛሬ ሳህዚያ ከምዚ ጌራ ክነጥፋ አለ እንጂ ዝም መማፍርይ አይሆንም፣ አይሆንም አይተ ነው። እኔ ዛሬ ጠበቃ ይገደውልኝ። ጠበቃዬ ደውዬ እኮ ኢንፎርም አርግያት አለው። እንደዚህ እንደዚህ እንደዚህ ችግር ስላለ ምን ማድረግ አለብን ብያት፣ የለውም አለች። ቫኬሽን ነኝ አለችኝ። ያ ደግሞ ለማንም ሰው ምታረጊያትን ነው። የቀሉሽን አትናገሪ። ሚዲያ ነኝ ምንም ነገር አትናከጓደኛ፣ ምረጭ ጓደኛ። እሷ ጓደኛ ስለሌላት ነው። ገባሽ? ጓደኛ መምረጥ ይቻላልሽ ፍርዬ። ያለሽ ሁሉ ወዳንሽ አይደለም። እኔ እዚህ ውስጥ ኮይንዬ ስላሉኝ ይወዱኛል ማለት አይደለም አሉ። ገባሽ? አሉ፣ ግብግብ የሚሉ በቅጥነቴ፣ በውበቴ፣ ባለትዳር ስለሆንኩ፣ ልጆች ስላሉኝ፣ ህይወት ቤት ስላለ የሚቀሉ ሰዎች አሉ። ስለዚህ ሁሉም ወዳጄ ነው እያለ አላምነው። ሚዲያ ላይ ስላለው ግን በተቻለ መጠን ባላንስ አድርጌ አወራለሁ፣ እውነት ነገር አወራለሁ። ሁሉም ወገኔ ነው፣ ሁሉም ህዝቤ ነው። በትግራይ ላይ በነበረው ጦርነት በኢትዮጵያ አዝኛለሁ አዋዝኛለሁ። ግን የትግራይ እናት ትሳቅ፣ የአማራ እናት ታልቅስ፣ የትግራይ እናት ትብላ፣ የኦሮሞ እናት ትራብ ብዬ አይደለም አትግደሉ ብዬ ነው እንጂ የጮኩት። የሌላውን በመጥላት ከፍታ የለም። እሷ የሚመስላት እሷ አዋቂ፣ እሷ ለቅላቂ፣ እሷ አጣባቂ፣ እሷ አስጨናቂ፣ እሷ አድማቂ። ከሰብለ ቦርሳው ስድስት መቶ ዶላር ሰር ነው ዶላር ሰርቃለች። አባቴ ሞት ነው ብላችሁ አርባ አምስት ዓመቷን የዛሬ ሰባት አመት ስታከብር ትክክል ሆነች። ያ ልጆቼን ንሳኝ። ይህ ትክክለኛ ታሪክ እኮ ነው። እኔና ሰብለ ፖሊስ ጠርተን ሙሉ ሌሊት ስንገላታ እኮ ነው ያደርነው ዲያቃለሁ ስትገቡ ልደቷን ትልቅ ሆቴል ውስጥ ይዛችሁ 800 ነው 600 ይሩ 600 ይሩ ሰርቃ፣ እነሱ ገብተው እሷ ጃኬት ሄዳ ጃኬት፣ እነሱ ይሄ የሚገቡበት ቁጥር ተሰጥቷቸው ጃኬት እና ቦርሳ የሚንጠለጠለበትን እሷ ተቀብላ ከገቡ በኋላ ከኋላቸው ዞር ብላ ወጣ፣ ተቀብላ ይዛ ወጣ። እናን ሄደች ይዛ ቦርሳውን። እኔ እና ሰብለ ጨፍረን ጨፍረን ጨፍረን ሲበቃን ቦርሳችን ልናመጣ እንሄዳለን የሰብለ ቦርሳ የለም የለም ይሄ ነው ትክክለኛ ታሪኩ ወዲያውም እኮ አልታወቀም በኋላ እኮ ነው የእንትኑ የሆቴሉ ካሜራ እንዲፈተሽ የተደረገው ማንም ትልቅ ሆቴል ነው እንዴት ብሎ ሊጠፋ ይችላል ምንም አይነት ንብረት ጠፍቷል ገባቸው እንደገና እየሩስ አባቴ ሞት ኒውዮርከር የሚባል ሱቅ ውስጥ ጃኬት ሰር እሱን አላውቅም። ያየ ኒውዮርከር መስ ይህን ታሪክ አላውቅም። እኔ ማውቀው የቦሳውን ታሪክ ነበርኩኝ። ልክ ነሽ። አምስት ዓመት ግን ስራ እንዳልሰራች እና ከቤት አትወጣም ነበረ። ከዛ መንግስት ራሱ ሜካፕ አስተማራት። ይሄንስ ታውቂያለሽ? ሜካፕ መንግስት እንዳስተማራት? አዎ የስድስት ወር ኮርስ ወስዳለች። አዎ ምክንያቱም ስራ ለፍሬ የሶስት ወር ቤት ክራይ የምትከፍልልኝ መንግስት የት ሄዶ ነው እሷ የኔን ቤት የምትከፍለው። ተይው እንደዚህ አይነት ሰዎችን ሰዎችን እናጸዳለን ችግር የለም። ለሰዎች ፍጹም ፍጹም ፍጹም ሰውን አክብሬው እንጂ የውሸት ነገር ሲያወራ ዝም በይው፣ ገባሽ ዝም በይው። ውሸት ሲደጋገም እውነት ስለሚመስል ዝም በያቸው። እንደዚህ አይነት ነገር አቴንሽን ስጪ፣ አንቺ ከእውነትሽ ጋር ሰው አለስሙ ብዙ ሊባ ሊባደቀድቅ ነበር። የለም ያ ሰውዬ ሽማግሌ ሆና አይተሻል። ቆለት የሞተው ሰውዬ እሱን ሞታ ተሟምታ አንድ ብታገኝ እሳቸው ላይ ተቀርቅረ አሉስ ሳይሰጣትሆነ የሞተው ሰውየው እኮ ስማርት እኮ ነው እኮ እስካሁን ድረስ እኮ ጠበቃ ትመላለሳለች እኮ አምስት ሳንቲም አልሰጣትም እኮ ሊያ፣ አይሰጣትም ለቤተሰቦቹ ሰብቶ ነው የሞተው እኮ። እንደዛ እኮ ነው። አልወለደችለት አልወለደችለትም እኮ እስካሁን ጠበቃ ጋር ትመላለሳለች በሱ ጉዳይ፣ በውርሱ ጉዳይ ያ ከወጪዋ ከገቢዋ ወጪዋ በስቷል ገባሽ ከገበያ ወጪዋ። አንቺን መጠቀሚያ ነው የምታደረግ። ላይ ቲክቶክን እንደ ድሮ ተቆጣጠሪው ትለኛለች። እንደ ድሮ ተበላቅ፣ ፈዘሽ፣ እነ ቤታ ይብለጡሽ ምናምን ትለኛለች እየደወለች። ምንድን ነው ቤት ታየው ላይ አዎ፣ እነ ቤታ በለጡሽ፣ ቲክቶክን ተቆጣጠሪው እንደ ድሮ ሹኝ ትለኛለች። ምን አገናኘው? እኔ ምን አውቄ በቤታ ታየም ጥቃ አይገርማችሁም? ልጇንም እኮ እንደዛ እንድትሆን ነበር። ለቤታ ደግሞ መውደቅ ቅር ነው ትላታለች። ቤታን እኮ ነው። ምክንያቱም እሷ ለምን እንደው ታውቂያለሽ እሷ የምታረገው ክፋትና ምቀኝነት ስለሆነ ነው። ቤታ በራሱ ዓለም እየሄደች ነው። በራሱ ዓለም እየሄደች ነው። ትቀናባታለች። ዛት እሷ እኮ በወጣቱ ቀን ታገኛ ያዋጣታል። እንዲ በወጣት ወጣቶቹን አታክ ማድረግ ስነትፌ እንዴት ትቀናብናለች ይች እናቴ ወልካም ትቀናብናለች ደግሞ ፓልቶክ ስትል ሰምታችኋታል ምን ያህል እንግሊዘኛ እንኳን ቢቀርባት ጀርመንኛውን በቅጡ ልትማት ቤታየው እሷ አኩያ አይደለችም እኮ ቱቢ ኦነስት ልጇ የልጅ ልጇ ትሆናለች ልትስ አሰብራት አለች ኪዲ ቱቢ ኦነስት ማውራት የማትችልበት ነገር ሰው አልገባው ብዙ ሰው አልገባችሁም ለምን እንደሆነ እኔ ግን አውቃለሁ በደንብ ጠንቅቄ አውቃለሁ እኔ እንደው ልጅቷ ትንሽ ልጅ ናት። ሞራሏ እንዲሰበር አልፈልግም ብዬ ነው እንጂ እሷ ብልጥ ከሆነች እንዳሁን ወጣት እንገራችሁ። በአሁኑ ሰዓት ምን ሲፋቱም ሲሸረሞራው በዚህ አጋጣሚ ልንገራችሁ። ስለ አሞራው ያወራዋት ነገር የለም። ማን ነው አሞራው? አሞራው ትግራዋይ ነው። አሌክስ አሌክስን ከሴት ጋር ሲሳሳም አይቼዋለሁ ብላለች። ፍሬ ብላ እኮ ነው እያወራች ያለችው። እንደ እኔ አይቼውም አላውቅም። አሞራው አግኝቼዋለሁ፣ ኳስ ላይ ግን ከነ ሸዊት ጋር ነው የነበረው። ሰላም ጠራው እንኳን ምን አለ መሰለሽ አሞራው አንድ ነገር ልንገርሽ የአሞራውና የዴዚ ኮሎሮች አሞራውና ዴዚ እዚህ እንዲደርሱ ያደረጓቸው እነሱ ናቸው። ያፋቀሯቸው፣ ያስተባበሯቸው፣ ያን ሁሉ መከራ አልፈው አብረው እንዲጣመሩ ያደረጓቸው እነሱ ናቸው። እሷ ይሄንን ምን አለ መሰለሽ? አይተሽ ታውቂያለሽ? እንትና ከተምቶ የት ፎርፎ ብላ ስታወራ አይታችሁ ታውቃላችሁ አይደለም? ባለፈው ቤት ሪቦ በተናገርሽው ሰው ሁሉ ደግሞ ኮሜንት ላይ እኔ ደግሞ ልንገርሽ እኔ ደግሞ ስቶሪ አድርጌበት እንኳን ሲጀመር ቤታ ይውልሽ አንድ ነገር ልንገድ ሰሊም ቤታን እንኳን ትቀናለች ምናምን ልላት ቀርቶ እኔና ቤታ ይውልሽ፣ እሷ ሰው ሳይኖራት ሲቀር እኔና እሷ የምናረገው ነገር አለ። እኔ ሰው ሳይኖረኝ ሲቀር ሂዱላ ተባብለን ነው የምንጫወተው። እንኳን አንዳችን በአንዳችን ልንመቀኛኝ ቀርቶ ማለት ነው። ሰው እንኳን የራሳችን የራሳችን፣ አሁን የራስ ሰው አሁን የምታውቂ ሰው አለ አለ፣ ሂዱላ ሼሩላ እንደራረጋለን እኛ። ገባሽ መልሽ። እና ብዙ ነገር ነው እኔና ቤታ የምናወራው በውስጥ እዚህ ጋር ፐብሊክ ላይ መተን ማውራት የሌለብን ነገሮች ማለት ነው። ግን ያ የሆነ እንኳን ቤታ በኔ ትቀናለች ል እንኳን ቤታ እንኳን ሳገኝ እንዴት እንደምታጨበጭበው ያን ነገር በምንድን ነው ቅናተኛ አልኩት። ማሜን ነው ቢኮዝ ለምን አልሽው በይኝ። አዎ ሰሊም፣ ለምን አልሽው በይኝ፣ ለምን አልሽው በይኝ። እስኪ ኮሜንታተር ጠይቄ። አዎ ለምን ኮሜንታተር ጠይቄ። ሁል ጊዜ እኔ ሰው ሲመጣብኝ፣ ሰው ሲመጣልኝ ይወጣል። ሁል ጊዜ፣ ሁል ጊዜ እኔ እኮ እዛ ጋር የምጫወተው ላገኝ ነው አይደለ ሰሊም እዛ ጋ ሁላችንም መከራችንን እየበላን እዛ በርበሬ ታጠኝ ምን ብዬ ላይክ ሰው ሲመጣልኝ ደግሞ እሱም ሊያጫውተኝ ይገባል። ሳያጫውት በቀስ በጣም ስሜት ያ እንባየውላ ኮ መጥቷል የዛን ቀን ተቆጣጥሬው ነው መጃን ያለበት እና በጣም ነው የምጠለኝ ያልኩት። ደግሞ ኮሜንታተሮችን መሰለሽ እንደዛ ያልኩት ኮሜንታተሮች እሱን ይደግፉታል። እኔ እዛ ጋ እየተበደልኩኝ እዛ ጋ እኔ እኔ እዛ ጋ እየተቀጣው እሱ ሰው ሲመጣልኝ መውጣቱን እያወቁ ማሚ ጀግና ማሜ ጀግና ሲሉ በቃ በጣም ተናደድኩ። ታውቂያለሽ እንደምጠሉኝ አውቃለሁ፣ ግን አንዳንድ ጊዜ እንኳን ፌሩ ነው አልኳቸው። ንገርሻ አዳምጪኝ፣ ቦራ ተቆርጦ ሲፖሰት ተቆርጦ ሲፖሰት እና አንድ እሱ ተቆርጦ ተፖሰተ የኔ ፎቶም ተለጥፎበታል። ከዛ ትቀናላችሁ ምናምን ከማንም በፊት እኔ ነኝ ያመጣሁት። ገጣጥ መውት ይሁን አላውቅም ብቻ የዛን ቀን ፖሰቱት ሰሊም እውነት ማርያም፣ ለእውነታችሁ እዚህ ሀቅ ላላችሁ ተናገሩ። ለእኛም ጨምራ የተናገረች አለ የሚመስለው ያን ቀን ሰው ሁሉ እዚህ አይምሮ ውስጥ የወሰደው አንደኛ ነገር፣ ለአንቺም ቀልቅ የኤርስ ቤታ በቦታው ነበርኩኝ። በቦታው ነበርሽ አንቺ ሪከርድ እያደረግሽ ለዛ ነው ለምን ቤታ ለምንድን ነው ለአንቺ የሚመስለው አንቺ በቦታው የለሽ። ሁለተኛ ነገር ጓደኛዬ ነሽ። እንዴት ነው እኔ በቃ ትቀኛለሽ ልጅ ምለው ለምንድን ነው ነው ጥያቄው? እኔ እና አንቺ ይሄ እንደዚህ ሰሞኑን ምንም ስራ የለም አልኩ እኮ በቃ የሆነ ነገር እዛ ደስቲ በቃ